ሰላም፣ ደህና ናችሁ? እኔ በጣም ደህና ነኝ። እናንተ እኔ እንደዚህ አይነት ችግር ውስጥ ስገባ እና ወንጀል ስሰራ እንዴት ነው ዝም ያላችሁ? በእውነት ታዝቢያችኋለሁ። የምር እንደ ወንጀለኛ ያስቆጠረኝን አንድ ታሪክ ላጫዋታችሁ። ታውቃላችሁ ያው ከአረብ ሀገር ተመላሽ ነኝ፣ ወይም ደግሞ እናንተ እንደምትጠሩን የማዳም ቅመሞች እንደምትሉ ልክ እንደዛ እኔም የማዳም ቅመም ነበርኩኝ። እርግጥ ነው እኛ የማዳም ብቻ ሳይሆን የኢትዮጵያም ቅመም ነን ዋልታ እና ማገር ብል አላጋነንኩኝም። ምክንያቱም ከሁሉም ቤት ምናልባትም ከአንድ ቤተ ዘመድ ውስጥ ሁለት ሶስት ሰው አይጠፋም። አሁን አሁን ደግሞ በየሁሉም ቤት የገባ ነገር ቢኖር ከአንድ ቤት አንድ ሰው ስደት ላይ ይኖራል። አውሮፓ ሚሆን፣ አሜሪካ ሚሆን፣ አረብ አገራት ሚሆን፣ ብቻ ይሰደዳል ወይ ደግሞ ሆኖ ይረዳል። እዚህ ሀገር ያሉ ሰዎች ይረዳሉ እዛ ባለው ሰው። የሚረዳው መጠን ከፍ ማለ ዝቅም ማለ፣ ቢያንስ ግን ተቀባይ ሳይሆን ሰጪ ነው። ታዲያ እኔን ወንጀለኛ ወዳሰኘኝ ታሪክ ስንመለስ ቤሩት እያለሁ ልብስ ቤት ስለምሰራ ብዙ ሀበሻ ወዳጆች ነበሩኝ። ታዲያ ከተጠፋፋን ከረዥም ዓመት በኋላ ወደ ሶሻል ሚዲያ ብቅ ስልና የተለያየ ቦታ ኢንተርቪው ሲሰጥ ሰምተው ማሂ ብለው ነው የሚጠሩኝና ማሂ አንቺንሽ እያሉ ሊንኩን ላይ ልኩልኝ ነበር። አሁን ነኝ። ከዛ በቃ በጣም የሚያስገርማቸውና ያስደነቃቸውን ነገር ልንገራችሁ። እዛ ሀገር የተፈጠረውን ነገር ማውራቴ የራሴን ታሪክ መናገሬ እንደገና ደግሞ ስደት ላይ ስለሚገጥመን ነገር ማውራት አይደለም። እንዴት ደፍረሽ አረብ ሀገር ነበርኩ አልሽ ነው። ለካ አረብ ሀገር ነኝ ማለት የሚያስከትልብን በጣም ብዙ ጉዳት አለ ማለት ዋጋ ከፍለን ሳክሪፋይ አድርገን ለቤተሰቦቻችን፣ ለሀገር ለብዙ ወዳጅ፣ እንደገና ደግሞ ለብዙ እህት ወንድም መማርና መለወጥ ምክንያት ሆነን ግን ደግሞ ከዛ ሀገር መምጣታችንን በዚህ ልክ የምናፍርበት ታሪካችን እንደሆነ አላውቅም ነበር አላውቅም ነበርም። ማለት የፈለገ ዋጋ ቢያስከፍለኝ ያንን ነገር ከማለት እኔ አልቆጠብም። ታዲያ ግን አንዳንድ ወዳጆቼ ከዛ የተመለስን በዚህ ኮንተንት ላይ መስራት እፈልጋለሁ። እናንተ መታችሁ በጣም ተሳክቶላችሁ ያላችሁ እንዳላችሁ ሆኖ ያልተሳካላቸውም ደግሞ ብዙ አሉ። ስለዚህ ከእናንተ ብዙ ነገር ይማራሉ። እንዴት ከዜሮ እንደሚጀመር እንዴት ዝቅ ተብሎ ከፍ ማለት እንደሚቻል ብቻ ብዙ ብዙ ነገሮች እናወራለን ብዬ አልኩ ታዲያ ሁሉም ተቃዋሚ ነበሩ፣ አልተቀበሉኝም። በፍጹም በፍጹም ይህንን ነገር ለማድረግ ፈቃደኛ እንዳልሆኑ ሲነግሩኝ በጣም ነው የተገረምኩኝ። የአንቺ ደግሞ ሳያንሰን ጭራሽ እንዴት እኛን ትጋብዥናለሽ ብለዋሉኝ። እና በመናገራችን ብዙ ነገር እንደምናጣ ነው እየተነገረን የኖር ነው። እንደውም ምን አለችኝ፣ ይህንንማ ብናገር ትዳሬን ነው ማጣ፣ ይህንማ ብናገር የሆነ ስራ ላይ በቃ ሙድ ሚያዣ ነው መሆነው። አንቺም ስደተኛ ነበር፣ አንቺም የዓረብ ሀገር ሴት ነች መባል አልፈልግም ያሉኝ ነበሩና በዚህ ልክ ወንጀል እንደሆነ እና በዚህ ልክ ስህተት እንደሆነ አላቅም ነበር። አመሰግናለሁ። አላርዝምባችሁ ባይ። እናንተ ግን ኮሜንት ሴክሽን ላይ ሰዎች ከመጡ በኋላ ያለፉ ታሪካቸውን መናገራቸው ማለትም በስደት ላይ ያጋጠማቸውን ነገር መናገራቸው ወይ ደግሞ ስደተኛ ነኝ ወይ ደግሞ ከአረብ ሀገር ተመላሽ ነኝ ማለት በዚህ ልክ ያሳፍራል? ወይ በዚህ ልክስ ሰው ራሱን ይደብቃል ወይ ስላልገባኝ ነው። እና እኔን እንደ ወንጀለኛ እያስቆጠረኝን ታሪክ ሼር ያረኩላችሁ። መልካም ጊዜ ባይ ወዳችኋለሁ።